ጥምጥልና አደይ ኪንጎንና ዳይመንድን ተከትለው ገጠር ገቡ። ዳይመንድ የቤተሰቦችን ንብረት ለማስመለስ ብሎ ገጠር ገባ፣ ነገር ግን ገጠር ከገባ በኋላ ያልጠበቀው ነገር ነው የገጠመው እንግዲህ አደይ አባት በጣም ክፉ አይደለም ለነሱ ለገዛ ልጆት ሁላ ለአደይ ያልተመለሰ ከዚህ በፊት አደይን ሲቀጠቅጣት ያልሆነ ሰውን ያመጣሁልሽ ባል ማግባት አለብሽ ብሎ ሲያሰቃያት አይተናል። እናም ታዲያ አሁን እንግዲህ ዳይመንድ የምን ገንዘብ ነው የምን ገንዘብ ብለህ ነው የመጣኸው አንተ የምትለውን ገንዘብ የማቀልህ ነገር የለም ብሎ እንግዲህ ያው ቅምጥል ኪንጎ ጥሏት ስለሄደ ሄደ በጣም አዘነች። እኔ እኮ ስላናደደኝና ከጥፋቱ እንዲመለስ ብዬ ስላሰብኩ ነው እንጂ እወደዋለሁኝ። ስለዚህ አደይ እባክሽ ይዘሽኝ ሂጂ፣ አንቺ ታቂዋለሽ መንገዱንም ሰፈሩንም ብላ እንግዲህ አደይን ይዛት ወደ ገጠር ገብታለች። እንግዲህ ገጠር ከገባች በኋላ ያየችውን ነገር ማመን ያቃታት ቅምጥል። ነገር ግን ቅምጥል ጎበዝና ጀግና ስለሆነች የህዲንም አባት ሆሎ እነዛ ሁለት ሽማግሌዎች ታንጠባጥባቸዋለች እንደፈለገች አድርጋ ማለት ነው። እናም ነገሮቹ ተሳክተው እንግዲህ ይመለሳሉ ብዬ አስባለሁኝ። ምክንያቱም ቅምጥል ከሄደች ቅምጥልን ሊፈሯት ይችላሉ። ለምን ብትሉ እንግዲህ የሴት ወንድ ናት ቅምጥል ማለት ቅምጥል ማለት እንግዲህ ኪንጎም ሆነ ዳይመንድ የሚፈሯት በቃ ሁሎችም እዛ ውስጥ ያሉት በሙሉ ቅምጥል በጣም ነው የሚፈሯት እና ያንን ሽማግሌ ራሱ እንግዲህ አዴንና ሮማንን ያገታቸው ማን ነበር ሰው እሱን እራሱ እንግዲህ ይዛ ስታሰቃየው አይተን ነበር ከዚህ በፊት አሁን እንግዲህ አላቀላቸው ሁለቶችም ቤዛ ከአሹ ለማምለጥ ሞክራ ነበረ። አሹ ግን እግር ግሯን እየሰበረ ወደ ቤት እንድትመለስ አድርጓታል። ለትዬ እስከምትመጣ ድረስ እዚሁ አስር ያስቀምጣታለሁኝ ብሏል። ከዛም በኋላ ህግና ላሹ እውነቱን ነግረዋለች ማለት ነው። መድሀኒቱን እኔ ብቻ አይደለሁም ሀሳቡን ያመጣችው ፍቅርና ትሬዲንግን እናጥፋት ብላኝ ነበረ ነገር ግን አልተሳካም ስለዚህ እኔ ብቻ ሳልሆን የምቀጣው ፍቅርን መቀጣት አለባት፣ ትላለች ፍቅር ግን እውነቱን ደብቃለች። እኔ በፍጹም የማቀው ነገር የለም። እኔም አንቺ ምንድን ነው የምትቀባጥሪው ስትላት እባክሽ ፍቅር እውነቱን ተናገሪ እኔ ብቻ አላደረኩትም፣ ትላለች። እናም እንግዲህ አሹን ለምነዋለች። ባክ እናቴ ታማለች ታማ ጥያት ነው የመጣሁት ባክ፣ ልቀቀኝና ወደ እናቴ ጋር ልሄድ ስትለው፣ የዛን ጊዜ ታዲያ አሹ እናቱ ትዝትለውና የሩታን ስልክ ይቀበልና ለአዴይ እህት ይደውልላታል። እንዴት ነሽልኝ ሰላምንሽ፣ ወይ እቴቴስ እንዴት ናት እናቴ ይላታል። እናቴን አደራ፣ እምዬን አደራ ብሎ እንግዲህ አደራ ሰጥቷታል። እንደዚህ እንግዲህ እናቱን ሊያስታውስበት የቻለበት ምክንያት ያው እንግዲህ በቤዛ ምክንያት ነው። ቤዛ እናቴ ታማለች ስትል ነው። ይሁንና ግን ቤዛ ውሸቷን ነው። እናቷ አልታመመችም። እናቷን በፍጹም አትረዳትም። መስረቅ እንጂ መርዳት አታቅም ቤዛ። የባቡሬ እናትም እጅግ በጣም ታሳዝናለች ማለት ነው። ወንዶችን ባየች ቁጥር እንግዲህ በድንጋይ ልማታ እያለች ነው። ሴቶችን ስታይ ደግሞ ቶሎ ልጅ ሴትነሽ ትሽ ሊጠቀምበት እንጂ አንቺን ወዶሽ አይደለም፣ እና ቶሎ ቁጭ በእያለች እንግዲህ በፌስታል ምግብ ይዛ የምትዞረውን ለልሊም ስታጎርሳት ነበረ፣ ለሮማንም ስታጎርሳት ነበረ። ነገር ግን ሊሊ ጠጋ ብላ ምክንያቷ ምን እንደሆነ ጠይቃ ልትረዳት ትሞክራለች። ነገር ግን ያው የባቡሬ እናት በፍጹም እንድትረዳም አትፈልግም። ምክንያቱ ደግሞ ወንዶቹ ስለወዷት ወንድ ባየች ቁጥር በቃ ልማታ ነው የምትለው እና ሊሊም ቅምጥልን እርጅኝ ስትላት ነበረ፣ ባክሽ እርጅኝ፣ ሴትዮዋ የሚያዳምጣት ጠፍታ ነው ጠፍቶ እንጂ ማለት ትክክለኛ እብድ አደለችም፣ ደህና ናት። የሚያዳምጣት ታገኘች፣ ቶሎ ትድናለች። እኔ ደግሞ ከጎኗ መሆን እፈልጋለው ስትላት ቅምጥልምሽ፣ ከጎንሽ እሆናለሁ፣ ነገር ግን ደግሞ እሷ ታበደች ቆይታለች፣ የሆነ ነገር ታደርግሻለች በትላትም፣ በፍጹም አንቺ ከረዳሽኝ ምንም ነገር አልሆንም ስትላት ነበረ። ቅምጥል ግን እንደዚያ ካለቻት በኋላ ሌላ ነገር ገጥሟታል ቅምጥል ምክንያቱም ኪንጎን ስለምትወደዋለች ተፈቅረዋለች። ነገሩ ነገር ግን ከስተቱ ይማራል ከስተቱ ተምሮ ወደ እኔ ይመጣል ብላ ነበር የጠበቀችው። ኪንጉም ከእሷ ተስፋ ቆርጦ ነው እንግዲህ ኪንጎ ቅምጥልን የጠላት ነው የምትሄደው ስለ ዳይመንድ እሱ አትፈልገኝም ነበር ያለው። ነገር ግን ቅምጥል ትወደዋለች። አንድ ሰው እንግዲህ ሲጣላ፣ ያው ምናልባት ከስተቱ ትምህርት መውሰድ አለበት ብሎ ስለሚያስብ ነው። ነገር ግን ኪንጎ ከስህተቱ አልተማረም። ጭራሽ የማትፈልገኝ አይነት ነገር መስሎት ነው እንግዲህ ከዳይመንድ ጋር ተከትሎት ሄደው፣ ዳይመንድም አንተ ሂደህ፣ እኔ ብቻ ከማንገ ሆናለሁ ከዚህ እንዴት ከአንተን ጥዬ በሚለው ሰዓት እንግዲህ ዳይመንድም በጣም ነው ደስ ያለው። ዳይመንድም ብቻውን መሄድ ያልፈለገም ነበረ። በነገራችን ላይ የግፈኛው ሚስትዬ በሚለው ድራማ የሚታወቀው ካሌብ በዚህ መቷል ማለት ነው። በአደይ ሰራተኛዋ መቷል በየገጠር ሰው ሆኖ ማለት ነው። የምታውቁት ካላችሁ እንዲሁም ሌላ አዳዲስም ተቀላቅለዋል ዛሬ። በነገራችን ላይ አደይ ድራማ ላይ በጣም ብዙ ሰው ሆኗል፣ በዝተዋል ማለት ነው። በቃ ስማቸው ራሱ ግራ እስከሚያጋባ ድረስ በዝተዋል። እነዚህ አዳዲስ የመጡት እንኳን አንፈልጋቸውም ማለት የገጠር ያሉት ሳይሆን አሁን የአደይ እናት ትመቸኛለች። የአደይ አባት ይመቸኛል። እነዛ ሁለቶችም ደህና ናቸው። ነገር ግን አሁን አዲስ አዲስ የሚመጡት ቢቀሩስ ቢቀሩስ! እንዴ በዙ በጣም ማለት ነው። ሄላ የምትባል እንግዲህ አዲስ የተቀላቀለች አለች። እንግዲህ አበቡ አበበ ክብሯን ወስዶ ጠፍቶ ነበር፣ ነገር ግን በዛ በክብሯ እየተነሳ የሚያገባ ታታ አቁማ ቀርታ ነበር። ነገር ግን አሁን አበበ መቶልኛል። ስለዚህ በቃም ባያል ታበስ ነው እሱ ያገባኛል፣ አግብቶ ሊወስደኝ ይሆናል የመጣው እያለች እንግዲህ ብቻዋንም ስታወራ ሰምተናል። በአንዳንድ አካባቢ አንድ ሴት ልጅ ክብሯን ካጣች፣ ያው ክብሯን የወሰደው ሰው ነው ማግባት ያለበት ብለው የሚያስገድድም አለ ማለት ነው፣ አንዳንድ አካባቢ። ስለዚህ አሁንም ሄለን እንደዛ ነው ያለችው። አዴና ዴብ እንግዲህ አሁንም ድረስ ያው ዴብ ከእሷ ጋር መጫወት፣ መሳቅ፣ ማቀፍ፣ መሳም ይፈልጋል። አዴ ግን በፍጹም ከጋብቻ በፊት አይሆንም እያለች በክብሬ አልደራደርም እያለች ነው። እንግዲህ ወጥ ቤት ምግብ ልስራለሁ ብላ በሄደችበት ሰዓት እንግዲህ ከኋላ መጥቶ ሊያቅፋት ሲል አዴ በጣም ነበር የደነገጠችውም። ዴብን በጣም ደነገጠ። ምንድን ነው አዴ? እኔ እኮ አንቺን ማቀፍ መሳም እፈልጋለሁኝ ሲላት እንግዲህ አደይ እባክህ እንደዛ ታድርግ፣ ይጨንቀኛል። ጠጋ ስትለኝ በጣም ነው የሚጨንቀኝ። እባክህ እንደዛ ታድርግ፣ ውጣልኝ በምትለው ሰዓት እንግዲህ ደብም እንዴት እንደዛ ትኛለሽ ይላታል። ከዛም በኋላ በቃ አንቺ ተተጨናነቅሽ በሽ፣ በቃ አንቺ ያልሽኝ አደርጋለሁ፣ ጠብቅሻለሁ እስከ መጨረሻው ድረስ ይላታል። እሷ አሁን በክብር ቤተሰቦቹን ለቤተሰቦቹ አስተዋውቋት ከዛ ሽማግሌ ልኮ ቤተሰቦቿ ጋ እንዲያገባት ነው የምትፈልገው። እንግዲህ አዴ ማለት ያው ከገጠር የመጣች ስለሆነች የገጠር ሰው ደግሞ እንደዚህ መተቃቀም ምናምን፣ ከጋብቻ በፊት ክብር መስጠት ምናምን ነገር የሚባል ነገር የለም። ያው አሁን አሁን ትንሽ አይናውጣ ሆነ እንጂ ያው የገጠር ሰው በፊት አይናፋር ነው አይናፋር ነው። እና እንግዲህ ዴብም አንቺ ደስ ካለሽ እሺ፣ ለቤተሰቦች ያስተዋውቃለሁ። ለጥየራ ለታለም ራስ እኮ ልናግራት ነበር አንቺ አይሆንም አልሽኝ እንጂ ይላታል። እሺ በቃ ለማንኛቸውም እኔ ለቤተሰቦች አስተዋውቅሻለሁ ነግራቸዋለሁ። ያው መሽም ሊዱም ጀምራላቸዋለች፣ እኔ ጨርስላቸዋለሁ። ነገር ግን እነሱ አይሆንም ቢሉኝም ከአንቺ ውጭ ወደ ውጭ እኔ ባንቺ አልደራደርም፣ መቼም ቢሆን አልተውሽም ይላታል። አዴም በጣም ሰግታለች። በልሊ ምክንያት ማለት ነው። ልሊ ኤላ ልሊን ጥሏት ስለሄደ እኔም ጥሎኝ የሚሄድ እየመሰላት እየሰጋ ትገኛለች። ነገር ግን ዴም መቼም ቢሆን ስጋት አይግባሽ፣ እኔ መቼም ቢሆን አንቺን አልተውሽም እያለ ሁልጊዜ ቃል እየገባላት ነው። በየዛ እንግዲህ አሹን ሩታም ሆነ ሮማን እንደሚወዱት ተነግረዋለች። አሹ በጣም ነው ደነገጠው። ሮማንም በጣም ደነገጠች። ሩታ ምንድነው፣ አንቺ የምትቀላብጅው ምን ለፈልፊው በምትላት ሰዓት እንዲያውም ስሜትሽን ስለተናገርኩልሽ ልታመሰግኝ ይገባ ነበር ሩታ ትላታለች። በእርግጥ ሩታ አሹን ማለት ወይ በወንድምነት ሊሆን ይችላል፣ እንግዲህ አብሯት ቪዲዮ ስለሚሰራ ነው። ሮማን ግን አሹን ትወደዋለች። ነገር ግን ያው እንግዲህ እንደምትወደው ገልጽ አለመናገር ስለፈራች ነው። አሹም ገልጾ ለመናገር ለመናገር ፈርቷል ማለት ነው። ሁለታቸውም ተፈራርተዋል። ተፈራርተው እስከ መቼ ድረስ ነው? በቃ አንደኛቸው ፍቅር ጥያቄ አያቀርቡ ማለት ነው። ነገር ግን ዳይመንድን አሹ ወንድሜ ሲለው በጣም ነበር እኔ ደስ ያለ ማለት ነው። ማለት ዳይመንድ ራሱ ግራ እስከሚገባው ድረስ ማለት ወንድሜ እንዴት ወንድሜ ያልከይ ዛሬ ሲለው እኔ እውነቴን ነው፣ አንተ መሄድ ያለብህ ገጠር ሄደህ አባትህን ንብረት ማግኘት አለብህ ተከራክራ ይለዋል። ሮማንም አዎ፣ አሹፍ ትክክል ነው፣ መሄድ አለብህ፣ የአባትህን ንብረት ማስመለስ አለብህ። ሁለታችሁም ሆናችሁ